ነገሩ ከንግድ ጦርነት በላይ ነው። ይህንን ካናዳውያኑ በልኮ የተረዱት መስሏል። የንግድ ጦርነቱ መንስኤ፣ ውጤቱ ግን ሌላ ነው። በካናዳ ላይ ያረፈው የዶናልድ ትራምፕ የታሪፍ ጫና የነገሩ ጅማሮ ነው። የአሜሪካና የካናዳ የንግድ ግንኙነት ከዓለም እጅግ ውዱ እንደሆነ ይነገራል። ቢሊየን ዶላሮች የሚንቀሳቀሱበት፣ ሚሊዮኖች ደግሞ እንጀራቸውን የሚጋግሩበት። ይሁን እንጂ ካናዳ ከ482 ቢሊዮን ዶላር በላይ የውጭ ንግድን ወደ አሜሪካ ስትልክ የአሜሪካም ከ441 ቢሊዮን አይበልጥም። ይህ ባለፈው የፈረንጆቹ ዓመት የንግድ ልውውጥ ነው። እናም ትራምፕ የንግድ ሚዛን መዛባት ብዙ ያሳሰባቸው ቢመስልም ነገሩ ግን ከዚያ በላይ ነው። እርግጥ ነው በአሜሪካ ከካናዳ የሚገቡ የብረትና ሌሎች ጥሬ ዕቃዎችን የሚተኩ በርካታ ፋብሪካዎች መኖራቸው እሙን ነው። የካናዳ ብረት ምርቶች ድንበር ተሻግረው ገብተው በርካሽ ገንዘብ ይቸበቸባሉ። የአሜሪካውያኑ ሸማቾች አይን በካናዳ ብረቶች ላይ እንዳረፈ ነው። እናም ይህ የዶናልድ ትራምፕ የታሪፍ ጭማሪ የአሜሪካውያኑን ሸማቾች አይን ከካናዳ ምርቶች ላይ ለመንቀል የተጣለ ነው። ሆኖም ግን ይህም ዋናው ጉዳይ አይደለም ይላል ለሲኤንኤን የሚጽፈው ሚሸል ማክሎስኪ ዋናው ጉዳይም ከዛ አላቅ ያለ ነው። የታሪፍ ጭማሪው የካናዳ ምርቶች የአሜሪካንን ድንበር መሻገር ተራራ እንዲሆንባቸው ያደርጋል። ይህ መጀመሪያው ነው። ቢሻገሩ እንኳን ዋጋቸው ስለሚኖር ገዢ ማግኘት ይቸግራቸዋል። ገዢ የማያገኙ ከሆነ ደግሞ ትልቁ የካናዳ ገበያ ውሃ በላው ማለት ነው። የካናዳ አምራቾች ውሃ ሲወስዳቸው ደግሞ ካናዳም እንደ ሀገር አንገቷ ድረስ በዚህ ውሃ መዘፈቁ አይቀርም። የፖለቲኮ የኢኮኖሚና ፖለቲካ ጉዳዮች ጸሐፊ ሃቪየር ሙንካን እንደሚል በዚህ ጊዜ አሜሪካና ዶናልድ ትራምፕ ነፍስ አድን ሆነው ይመጣሉ። በኢኮኖሚ መንገዳገዱ አንገታቸው ድረስ የተዘፈቁት ካናዳውያን በዚህ ጊዜ ሕይወታቸውን ለማስቀጠል እጃቸውን ለዶናልድ ትራምፕ መንግሥት መስጠታቸው የግድ ይሆናል። እናም ትራምፕ እጃቸውን ይዘው ካዘፈቃቸው ውሃ ያወጣሉ እጃቸውንም ይዘው ሀምሳ አንደኛ ግዛታቸው ያደርጋሉ ይላል ሃቪየር ጉዳዩን ሲተነት ነው። እናም የካናዳውያኑ ስጋት በትክክልም ከንግድ ጦርነቱ የተሻገረ ነው። የፎሬን አፌርስ ሳተታ እዚህ ላይ ያክላል። የ2026ቱ የዓለም ትኩረት ግዙፉ የዓለም የእግር ኳስ ዋንጫ በአሜሪካ በሜክሲኮ እና ካናዳ አስተናጋጅነት ይደረግ ዘንድ ተወስኗል። እናም ትራምፕ ባቀዱት መሰረት የሚጓዙ የሚጓዙና የኢኮኖሚ ጫናው ካናዳን የሚደቁሳት ከሆነ የ2026ቱ የዓለም ዋንጫ በአሜሪካና በሜክሲኮ አስተናጋጅነት ሊካሄድ ይችላል ባይ ነው የፎሬን አፌርሱ ጸሐፊ ዳንኤል ካርትስ ፊላን። ይህ ማለት ደግሞ ካናዳም አንድም ከጊዜው ቀድማ የአሜሪካ ትሆናለች፣ አንድም ደግሞ በኢኮኖሚ ምክንያት ከአስተናጋጅነት ራሷን ታወጣለች ነውም ሲል የጉዳዩን አሳሳቢነት ያነሳል። ለዚህም ነው የካናዳው ጠቅላይ ሚኒስተር ማርክ ካርኒ ጠቅላይ ሚኒስትር ከመሆናቸው አስቀድሞ በንግግራቸው ላይ ከሀያ ጊዜ በላይ አሜሪካንና ዶናልድ ትራምፕን የጠቀሱት ጠቅላይ ሚኒስትር ሲመታቸው በኋላ ከዛው ጉዳይ ላይ አይናቸው መንቀል አልፈለጉም። ማርክ ካርኒ ቃለ መሐላ በፈጸሙ በሳምንቱም በሀገሪቱም አስቸኳይ ምርጫ እንዲደረግ የወሰኑትም ከሁኔታው አሳሳቢነት ከነገሩ አስጊነትም አንጻር እንደሆነ ቢቢሲ ያስነብባል። ካርኒም ከካናዳውያን ሙሉ ድጋፍን ይሻሉ። ይህን ግን በዚህ ጊዜ ማረጋገጥ አይችሉም። የመረጣቸው ፓርቲያቸው ነውና። እናም በአስቸኳይ ምርጫ ተደርጎ ካናዳውያን ከጎናቸው እንደሆኑ እንዲያረጋግጡ ይሻሉና ምርጫ ጠርተዋል። የቢቢሲዋ ጄሲካ መርፊ ግን ካርኒ በተናገሯቸው ቃላት ብቻ ተግባራቸው ሳይፈተን ምርጫ መጥራታቸው በእጅጉ ይጠቅማቸዋል ትላለች። በዚህ ጊዜ ካናዳውያን ካሉበት ሁኔታ ሊያወጣቸው የሚችልን ሰው መዝነውና ሞክረው አላዩም። የካርኒ ጠንካራ ቃላት ግን ከልባቸው ሳይደርስ አልቀረም ትላለች። ተግባራቸው ግን ከምርጫው በኋላ የሚለካ ይሆናል። ከአንድ ወር በኋላ እንደሚካሄድ ቀን የተቀመጠለት ምርጫ አራቱን የካናዳ ፓርቲዎች ሊበራሉን፣ ወግ አጥባቂውን፣ ኒው ዲሞክራቱና ብሎክ ኩብኮስን የሚያሳትፍ ሲሆን ብዙዎች ግን ፉክክሩን በጠረጴዛ ላይ እንደሚደረግ እጅ ለእጅ ተያይዞ በክርንም ተደግፎ እጅን በእጅ የመጣል ፉክክር አቅልለው እያዩት ነው። ለዚህ ምክንያቱ ደግሞ ከባዱ ፈተና ምርጫውን ማሸነፍ ሳይሆን ትራምፕን ማሸነፍ፣ በምርጫው አብላጫ ድምፅ ማግኘት ብቻ ሳይሆን ከአሜሪካ ጋር የገጠሙትን የንግድ ጦርነት በአብላጫው ማሸነፍ ነውና። የአሜሪካ ገበያን ሰብሮ ለመግባት ሌሎች አካሄዶችን የሚሹት የካናዳ አምራቾች ሌላ የገበያ መዳረሻ ሀገራትን ቢያማትሩ እንኳን እንደ አሜሪካ በገፍና በትንሿ ዋጋ ስለማግኘታቸው ግን ብዙዎች ይጠራጠራሉ። እናም ጉዳዩ የታሪፍ ጭማሪም የንግድ ጦርነት ብቻ ሳይሆን የመጠቅለልም ጉዳይ ነው ሲሉ ብዙዎች ያነሳሉ። ካናዳውያኑ የሀገሪቱን ኢኮኖሚ በሁለት እግሩ ማቆም፣ ዶናልድ ትራምፕን ማሸነፍ፣ ከዚያ በላይ ግን ለግዛትነት የታጨችውን ካናዳን ሀገር ሆና እንድትቀጥል እስከ ማድረግ የሚደርስ ፍልሚያ ይጠብቃቸዋል። ይህ ቀላልም ይሆን አይመስልም።